በአረፍተ ነገር ውስጥ ድርጊት ተቀባዩ ወይንም ድርጊት የሚያርፍበት አካል ተሳቢ ወይንም በእንግሊዝኛ ኦብጀክት ይሰኛል። ተሳቢ በሁለት ይከፈላል። እነሱም አንደኛ ቀጥተኛ ተሳቢ ወይንም ዳይሬክት ኦብጀክት ሲሆን ቀጥተኛ ተሳቢን ወይንም ዳይሬክት ኦብጀክትን ለማግኘት ማን ወይም ምን ብሎ መጠየቅ ይገባል። ምሳሌ አንድ ልጁ ኳሷን በእግሩ ጠለዛት። ምሳሌ ሁለት ድመቷ አይጧን ያዘቻት። ኳሷንና አይጧን የሚሉት ቃላት ቀጥተኛ ወይንም ዳይሬክት ኦብጀክት ናቸው። ሁለተኛ የቀጥተኛ ተሳቢ ወይም ኢንዳይሬክት ኦብጀክት ድርጊቱ በተዘዋዋሪ የሚያርፍበት አካል ነው። የቀጥተኛ ተሳቢን ለማግኘት ምንን ወይንም ምንን ብሎ መጠየቅ ይገባል። ምሳሌ አንድ አማኑኤል ሌባውን በዱላ መታው። ሌባውን የሚለው ቀጥተኛ ተሳቢ ሲሆን በዱላ የሚለው ደግሞ ኢ ቀጥተኛ ተሳቢ ነው። ማስታወሻ ቀጥተኛ ተሳቢዎች ን የምትለዋን ቅጥያ ያስከትላሉ። ኢ ቀጥተኛ ተሳቢዎች ደግሞ ከ በ ለ ወዘተ የሚሉ ቅጥያዎችን ያስቀድማሉ። መልመጃ አንድ። ቡጡ መስኮቱን በድንጋይ ሰበረው በሚለው አረፍተ ነገር ውስጥ ቀጥተኛ ተሳቢው ዳሽ ነው። የቀጥተኛ ተሳቢው ዳሽ ነው በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ለበለጠ ማብራሪያ ሰርዶ ቲቶሪያል ቲዩብን ሰብስክራይብ በማድረግ ተከታተሉ። መልካም ጊዜ።